አረ ዳኞች ቁጥበሉ ዳኞች ቁጥበሉ እያልኩ ነበር። ለኮከብ ባንዶችም ነው በነገራችን ላይ በነገራችን ላይ ተመልካቾቹ እራሱ ሂደን ሰላም ካላልን ባንዶቹን እያሉ ነው። እኔ ተው ብዬ ነው። እናመሰግናለን። ዳኞቻችን እንግዲህ በብቃቱ በጣም ተደምመዋል። ተመልካች ቁሟ ጨብጭቧል። እኔ ግን በድጋሚ ለኮከብ ባንዶች ብታጨበጭቡ ደስ ይለኛል። እና መሰግናለን ተመልካቾቻችን። ፋና ላምሮት ሁልጊዜም እንደምንለው የባለ ተሰጠው ድምጻውያን መድመቂያ ነው። ዛሬ ደግሞ ያየነው ይሄንን ይመስላል። የዛሬዎቹ ተወዳዳሪዎቻችን መቼም ጉድ ናቸው አይደል? አዎ፣ በጣም የሚገርሙ ብቃታቸውን እያሳዩን ይገኛሉ። ዳኞች ቁጭ ብድግ በስቶባቸዋል። ቅድምም ቀደም ሲልም እንደዚሁ ተነስተው ሲያጨበጭሙ ነበረ። እንግዲህ በጣም ደስ የሚል ስሜት የሚሰጥ ስራ ነበር ያቀረበልን ካሳሁን ዘውዱ በኤሌም አምስት ተወክሎ የወንድሙ ጅራን ውቢት። የራሳችሁ ምርጫ ስለሆነ ይመስለኛል። እኔ ግን አዳልታችሁ ተነሳችሁ ያጨበጨባችሁት እንደዛ ነው የተሰማኝ። ለማንኛውም ግን እኔም ምንም እንደ ዳኛ ባልሆንም ጥሩ ስሜት ተሰምቶኛል። በተለይ እኔ ሳክስፎኑ በጣም ነበር ደስ ያለኝ። በቃ በጣም ነበር ያስደመመኝ ና የታደኝም እንደዛው ብቃቱ የሚደነቅ ነው። እናመሰግናለን። ሁልጊዜም በላይቭ ሙዚቃ ይህንን ያክል አድርጎ መጫወት ደግሞ ከባድ ነው። ፋና ላምሮት አንዱ ፈታኝ የሚያደርገው ነገር ይሄ ነው። ዳኞች ምን ይላሉ? ብዙ አስተያየት ያላችሁ አልመሰለኝም። የት ነበርክ ነው የምለው። የት ነበርክ እስከ ዛሬ? በጣም የሚደንቅ ፐርፎርማንስ ነው። እውነት ለመናገር ወንድሙ ጅራ በጣም የሚደነቀው ስሜትን ማጋባት እና የሙዚቃውን ስሜት በደንብ በቃ ሰው መንፈስ ላይ መጫን ነው አለፍካ አንተ ከዛ በላይ እና እኔ ጥፍሬ ነው የበረበረኝ እውነት ለመናገር እና በጣም በጣም ሀይለኛ ምንም ቃል የለኝም የት ነበርክ እስከ ዛሬ ብቻ ነው አዲሱ ቃል ተገኝቷል ጥፍሬ ነው የበረበረኝ ምናልባት ከሆነ ልክ በላይ ማዜም ክልክል ነው ከተባለ፣ ይሄኛው አይነት አዛያዚያም ክልክል ነው። ያንን ነው ልልህ የምችለው። ኤክሰለንት ፕላስ። ያው ከጽሑፌ ልጀምርና በጣም ማውራት ስላለብኝ ነው፣ አንድ ሁለት ሀሳብ ማለት ነው። በእንጉርጉሮ አፈን ገጥመህ ማለት በዚህ አይነት ጉልበት፣ በዚህ አይነት ሻርፕ በሆነ ቅኝት ከእሱ ነው በጣም የደነገጥኩት እኔ መሀሉ ዘፈን ሳይጨርሳ አጨበጨብኩና ደነገጥኩኝ። ምክንያቱም ቢያበላሽስ ይቀዛ ዋያ ላለውን ነገር ብዬ እና አላሳፈርከንም። በጣም እስኪገርም ሪኮርድ የተደረገ ነገር እስክንሰማና ከዚህ እንዳይወርድ ነው ዛሬ ብሩኬን ተውሾ ከፍ ልበል እና ኤክሰለንት ደብል ፕላስ ነው እንጂ ዳኞች አልተቻሉም ዛሬ። እናመሰግናለን ካሳሁን በጣም ቆንጆ ሙዚቃ ስላቀረብክልን፣ ዳኞቻችንንም እናመሰግናለን። የስቱዲዮ ድባብ ራሱ ተቀየራል። በጣም እናመሰግናለን። ፋና ላምሮት እንግዲህ አንዱ ለየት የሚያደርገው ነገር ሙዚቃን በቀጥታ ስርጭት ከነ ሙሉ ክብሩና ከነ ሙሉ ጣዕሙ ማድረሱ ነው። እናመሰግናለን የዚህ ሰዓት አጋሮቻችን እናስታውሳችሁ አንበሳ ኢንተርናሽናል ባንክ፣ ግራንድ ቢሾፍቱ ሆስፒታል አጋሮቻችን ናቸው። እጅግ አድርገ እናመሰግናለን። ፋናል አምሮት ምዕራፍ 19 ሰባተኛ ሳምንት ላይ ዛሬ አምስት ተወዳዳሪዎች ከባድ ፉክክር እያደረጉ ነው። የዛሬውን ዙር የሚያልፉ የዛሬውን ሳምንት የሚያልፉ ተወዳዳሪዎች ደግሞ የዛሬ 15 ቀን ስናገኛቸው ስምንቱ ነው ከምድብ ሁለት ተወዳዳሪዎች ጋር አብረን እናገኛቸዋለን። ዛሬ ማን ነው ተሰናባቸው የሚለው ደግሞ በጣም አጓጊ ነው። ዳኞች ምን እያላችሁ ነው? ልታቆሙ አልቻላችሁም። ንቁጠር እንዴ፣ አይቆጥረን አንድ ነገር እንበል ይላል ብሩ። እስኪ በሉ፣ ምንድን ነው? ውጤት መናገር ብቻ ነው። አይቻሉም እኮ አንድ ሁለት ሦስት አስር። ውጤት መናገር አይቻልም፣ አይፈቀድም። ሰላም ነው ያለሽ። እኔ በፍጹም አልተባበርም። ዛሬ እኔ እንደ አምስተኛ ዳኛ ቆጠሩኝና ዳኞች ላይ እርምጃ ወስዳለሁ። በኋላ አስታውሱኝ ተመልካቾች ይሄ የህግ ጥሰት ነው የሕግ ጥሰት ፈጽማችኋል። ስለዚህ በኋላ ላይ እንነጋገራለን። ለማንኛውም ተመልካቾቻችን እንደዚህ በጣም ደስ የሚል ፋና ላምሮትን እያሳየናችሁ ነው። እናንተም እየተከታተላችሁን ስለሆነ እጅግ አድርገን እናመሰግናለን። እናንተስ ማንን ወደዳችሁ? ሰማንያ ሁለት ሀያ ሁለት ላይ በቀጥታ ቴክስት እየላካችሁ ያልተገደበ ድምጽ ለምትወዱት ተወዳዳሪ መስጠት ትችላላችሁ። ይሄ ደግሞ የእናንተ የተሰጣችሁ አራተኛ ዳኝነት ነው። አብራችሁን ስላላችሁ እናመሰግናለን። ከመልእክቶች በኋላ ተመልሰን እንገናኛለን።